በጤናቸው ነው ወይስ ምን እየወሰዱ ምን እያጨሱ እየመጡ ነው እዚህ ሚዲያ ላይ መጥተው በትረፍ በትረፍረፍ የሚሉት? እኔ እኮ መጀመሪያም ተናግሬያለሁ። እኔ ላጥምቃቸው ብያለሁ፣ አልሰማማሉ። አንድ እኮ ጤነኛ ሰው የለውም። የአንዱን ጥፋት ለመሸፈን አንዱ ይመጣና ይበተረፋል። ከማን ጋር ነው የተጣሉት? ብዬ ይላሉ። ከፈጣሪ እናት ጋር ከማርያም ጋር ሉና ቁጭ ሊያስቀስፉን ነው። የሆነ መጋረጃቸውን ዘግተው የሚያጨሱት የተለየ ነገር አለ እንጂ እንደዚህ መጥቶ ሚዲያ ላይ ብትርፍ የሚያስደርግ ነገር የለው። እኔ ደግሞ ያሳቁኝ ደግሞ ምንድን ነው ብፁ አባታችን ምናምን እያሉ አሁንም አንቱ እየተባባሉ ይፎጋገሩብናል እሱ ወስዶ የፈጣሪን እናታችሁን የፈጣሪያችንን እናት ወስዶ ዝርጥጥ አድርጎ እየመጡ ብፁዕ አባታችን ምናምን ምናምን ይላሉ። ምንም እኮ አልተፈጠረም። አጀንዳ ነው የተሰጣችሁ። የዚህኛውን ሰው የስማቸውን የሁለቱንም ማላቂ አንቱ እያልኳቸው አይደለም፣ እኔ ባይዘው እናንተ እያልኳቸው ነው አንቱ አልልም። እኔ ይህኛው ሰውዬ መቶ ማነው የሆነ ክስ ምናምን ብሎ የሆነ ጥፋት አጠፋ የዚህን ሰውዬ ጥፋት ለማጥፋት ሄዳችሁና ከማርያም ጋር ነገር ትፈልጋላችሁ? ኧረ ይቅር ይበላችሁ። እሱ እናት የፈለገ ጊዜ ያዘጋጃትን እናንተ ሳትፈጠሩ የሱ አይምሮ ውስጥ የነበረችውን እናት ዘሎ መናገር አያስቀስፍም? ይቅር ይበላችሁ። ከፈጣሪ እናት ጋር ነገር እየፈለጋችሁ እየመጣችሁ ደንግጡ ደንግጡ እያላችሁ ግራ አታጋቡም። አታውዛ ጎልዝን ብላችሁ የምታጨሱትን ጭስ ወይ የምትወስዱትን መጠጥ ምናምን ወደዛ ቀንሳችሁ ቁጭ ወራሎች። አደንግጡ ይላል እ ሄደ የፈጣሪን በር እያንኳኳ አጥሩን እየነቀነቅ ምናምን እናቱን እየተሳደብክ እየመጣ አደንግጡ። እንዴት አንደነግጥም። ቀለኞች ናቸው እናንተ። መዳን ያለው እኔ እኮ ጴንጤዎች እኮ የምታስቁኝ ጭራሽ ጭራሽ ደግሞ ማርያም ልጅ አላት ይላሉ ከሌላ ልጅ አላት ማለት ጀምሮ ጀምረዋል። እንደዛ ሲሆን ነው አያችሁ ስልጣን የሚጋጭባችሁ እንዲህ ፋጡማ ምናምን መሰለቻችኋል ይቅር ይበላችሁ እናንተ ታስቀስፋላችሁ የጴንጤዎቹ ደግሞ ልጅ ያላት የሚሉት ነገር ኮምፕሊኬትድ እኮ ነው የሚያደርጉት ይመጣና ፍጥጥ ብሎ ልጅ አላት ይላል ከዛ በኋላ በቃ ፈጣሪ አጎት ይኖረዋል፣ የእንጀራ አጎት ምናምን። ልብ ግዙ እንዳታስቀስፉን እናንተ ቄሶች፣ እየተደበቃችሁ የምታጨሱት ነገር ካለ አቁሙ። ሁላችሁንም ነው። ደግሞ ይሄ አንቱ ምናምን እያላችሁ ብጽዋ ሆኖ ምናምን እያላችሁ አትፎጋገሩብን። እግዚአብሔር መቼ ኢየሱስ ክርስቶስ አሁን በቃ ኢትዮጵያ ውስጥ ላይመጣ ሁሉ ይችላል። ሀሳቡ ነው የሚቀይረው የቄሱን የገረመኝ እንዳደነግጡ አለ እኮ። እንዴት አንደነግጥ? እንደ ክው ነው እንጂ ያለው። እንዳደነግጡ እንዳደነግጡ ብለህ ሄደህ የፈጣሪን ዝርጥጥ እናቱን ይመዳል ያለ አይሽ ይሆን? እንዳደነግጥ ወጣቱ እናንተ ሰዎች ታሲ ቀዝፎናላችሁ ነው የተናገረ ያለው። ወይ ኔ ላጥምቃችሁ ወይ ተረጋጉ። በተረፈ አቴንሽን ለኒው ጀነሬሽን እመለሳለሁ። ይመቻችሁ። አቴንሽን ለኒው ጀነሬሽን ይወዳችኋል።